ሰላም ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ስለ አፕል ሳይደር ቪንገር ወይንም ስለ አፕል አቼቶ ነው ምነግራችሁ። አፕል ሳይደር ቪንገር ብዙ ሰዎች ጠቀሜታውን ባለማወቅ ብዙም ሲጠቀሙት አላስተውልም። ነገር ግን በተለይ አሁን አሁን የተወሰኑ የማህበረሰባችን ክፍሎች ስለ አፕል ሳይደር ቪንገር ጠቀሜታ እየተረዱ ሲጠቀሙት አስተውላለሁ። ነገር ግን አብዛኛውን ሰው ብዙም የአፕል አቼቶን ጥቅም ባለማወቅ የተነሳ ሲጠቀመው አልመለከትም። ስለዚህ ዛሬ ስለ በዚህ ነገር ግንዛቤው እንዲኖራችሁና እንድትጠቀሙበት ይህም ቪዲዮ አዘጋጅቻለሁ የአፕል አቼቶ ጠቀሜታው ምንድን ነው እንዴትና መቼ ብንጠቀመው የተሻለ ነው የሚሉትን ነገሮች በዋናነት እነግራችኋለሁ ነው አብራችሁኝ ቆዩ ለቻናል አዲስ ከሆናችሁ ዶክተር ዮናስ ነኝ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ይህን መረጃ ላይክ ሼር አድርጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ እንግዲህ አፕል ሳይደር ቪንገር ወይንም የአፕል አቼቶ ለሰውነት በጣም በርካታ ጠቀሜታ አለው። በተለይ በተለይ እኔም ነግራችሁ በባዶ ሆዳችሁ ጠዋት ላይ ብትወስዱት በጣም ትልቅ ጥቅም ታገኙበት አላችሁ። እንግዲህ ጠዋት ከእንቅልፋችሁ ስትነሱ የአፕላቼቶ አንድ ማንካ ቢበዛ ሁለት ማንካ ነው የሚወሰደው። ከዛ በላይ መውሰድ የለባችሁም። በውሃ አድርጋችሁ እሱም ባዶ አይወሰድም። ይሄ በተለይ በተለይ አጠቃቀሙን በደንብ ማወቅ አለባችሁ። ባዶውን አፕል ሳይደር ቪንገር ባዶ አይወሰድም፣ በውሃ ነው የሚወሰደው። አንድ ብርጭቆ ውሃ ስር ለመጀመሪያ አንድ ማንካ መጠቀም በቂ ነው ነው ከዛ በኋላ ቀስ እያላችሁ እየለመዳችሁ ስትሄዱ በኋላ ላይ ሁለት ማንካ ወደ ማድረግ ትሄዳላችሁ። አንድ ቢበዛ እስከ ሁለት ማንካ መጠቀም አለባችሁ። ጠዋት ጠዋት በባዶ ሆድ ይሄንን ብታደርጉ አንደኛ ጠቀሜታው ምንድን ነው? ከዚህ በተለይ ከስኳር ሕመም ጋር ተያይዞ የስኳር መጠንን ለማስተካከል በተለይ በተለይ ለስኳር ህመምተኞች የአፕል አቼቶን ጠዋት ላይ በባዶ ሆድ መውሰድ በጣም ጠቃሚ ነው። ይሄ ስኳራችሁ ከፍ ዝቅ እያለ እንዳትቸገሩ የተረጋጋ የስኳር መጠን ሰውነታችሁ ላይ እንዲኖር ለማድረግ ያስችላል። ይሄ ጤናማ ሰዎችም ለስኳር ህመም እንዳትጋለጡ ያደርጋል። የስኳር ህመም ያለባችሁም ሰዎች ስኳራችሁን ለማስተካከል ይረዳችኋል። ስለዚህ እዚህ ጋር ከስኳር ህመም ጋር ተያይዞ ይሄ የአፕል አቼቶ ጥቅም እንዳለው መታወቅ አለበት። ሌላኛው ከዚህ ክብደት ከመቀነስ ከውፍረት ከቦርጭ ከእንደዚህ አይነት ጉዳዮች ጋርም ተያይዞ አፕል ሳይደር ቪነገር ትልቅ ጠቀሜታ አለው። እንግዲህ ውፍረትን ለመቀነስ ይረዳል። ይሄ ለምንድን ነው? የጥጋብ ስሜትን ስለሚፈጥር ነው። አሁን ለምሳሌ እንዳልኳችሁ ጠዋት ላይ በባዶ ሆዳችሁ አንድ ማንካ ወይንም ሁለት ማንካ በአንድ ብርጭቆ ውሃ አድርጋችሁ ብትወስዱ የጥጋብ ስሜት ይፈጥራል። ከዛ በኋላ ውሎችሁ ላይ፣ ቀናችሁ ላይ በተደጋጋሚ ቶሎ ቶሎ ምግብ እንዳትበሉ ያደርጋችኋል። ይሄ ደግሞ ሰውነታችሁ ላይ ያለው ካሎሪ እየቀነሰ እንዲሄድ ያደርጋል ተጨማሪ ካሎሪ ወደ ሰውነታችሁ እንዳታስገቡ ያደርጋቸዋል። ይሄ ታዲያ በተለይ ሆድ አካባቢ የተከማቸ የስብ ክምችት ይሄ ቦርጭ እንደዚህ አይነት ነገሮችን ለማጥፋት በከፍተኛ ሁኔታ ይረዳል። እሱ ብቻ ሳይሆን መጥፎ የኮሌስትሮል አይነትንም እንደዚሁ ያስወግዳል። በተያያዥነት በተለይ ከዚህ ቀደም በተደጋጋሚ ነግሬያቸዋለሁ። ይሄ ባድ ኮሌስትሮል ኤልዲኤል የምንለው የኮሌስትሮል አይነት የደንቧንቧ ላይ በሚለጠፍ በሚጋገርበት ጊዜ የደንቧንቧን እያጠበበ ለግፊት፣ ለስኳር፣ ለስትሮክ፣ ለተለያዩ ህመሞች የማጋለጥ እድሉ ከፍተኛ ነው። ታዲያ እንደዚህ አይነት ነገሮችን አስቀድማችሁ እንደዚህ ጤናማ በሆኑ ነገሮች መከላከል ማስወገድ ያስፈልጋልና የአፕላቼቶ ይሄንንም ትልቅ ጠቀሜታ ይሰጠናል። ሌላው ከዚህ ከምግብ መፈጨት ስርዓት ጋርም ተያይዞ እጅግ በጣም ትልቅ ጥቅም አለው። በተለይ በተለይ አሁን ምግብ ስትመገቡ ሆድ መንፋት፣ የመክበድ ስሜት፣ ቶሎ አልፈጭ ማለት፣ አየር ጋዝ የሚያስቸግራችሁ፣ በአጠቃላይ ከዚህ ከሆድ እቃ ከአንጀት ጤና ጋር ተያይዞ ችግር ካለ ጠዋት ጠዋት የአፕል አቼቶን ብትወስዱ የምግብ መፈጨት ስርዓታችሁን በከፍተኛ ሁኔታ የማሻሻል ባህሪ ያለው ይሄ ከአንጀት ሆድ ጋር የአየር መነፋት እንደዚህ አይነት ነገሮችን ያርቃል። እሱ ብቻ ሳይሆን ቃር ካለባችሁ በተለይ ከጨጓራ አሲድ ጋር ተያይዞ አሁን የጨጓራ የአሲድ መጨመር እንደዚህ አይነት ነገሮች ካሉ በመቀነስ ይሄ ቃር የማቃጠል ስሜት ደረት አካባቢ እንደዚህ አይነት ነገሮችን ይቀንሳል። የሆድ መንፋት፣ አንጀት ውስጥ ያሉ ጎጂ ባክቴሪያዎች እነዛን በመቀነስ በነገራችን ላይ መጥፎ ባክቴሪያዎች አንጀታችን ውስጥ ይጨምሩም ነው ይሄ አሁን አየር ሆድ መንፋት ምግብ አለመስማማት አልፈጭ ማለት እንዲህ እንዲህ አይነት ነገሮች አንደኛውና ዋነኛው መነሻ ጎጂ ባክቴሪያዎች አንጀታችኑ ሲጨምር ነው። ስለዚህ እነዚህ ባክቴሪያዎች እንዲቀንሱ በማድረግ ይሄንን ተያያዥ ችግሮች ያስወግድልናል። ሌላው ከቆዳ ውበት ጋር ተያይዞ ያለውን ጥቅም በዚሁ መናገር ፈልጋለሁ። በተለይ የአፕል አቼቶ፣ አንደኛ ነገር ቆዳችሁ ለስላሳ የአማረ ቆዳ እንዲሆን ያደርጋል። ይሄ ተፈጥሮዋዊ የቆዳ ከለራችሁን የጠበቀ፣ የቆዳ ወዛችሁን የጠበቀ፣ ቆዳችሁ ጥርት ያለ ለስላሳ የሚያምር ተፈጥሮዋዊ ቆዳ እንዲኖራችሁ ያደርጋል። እሱ ብቻ ሳይሆን ሌላው ይሄ በተለይ ከራስ ቀል ጤና ጋር ተያይዘ እንደ ፎሮፎር ያሉ ችግሮችን ያስወግዳል። ራስ ቅል ላይ ፎረፎር የሚያስቸግራቸው ሰዎች ይሄ የአፕል አቼቶን ብትጠቀሙ ፎረፎርን እንደዚሁ የማስወገድ አቅም አለው። በአጠቃላይ ከቆዳ ጋር ተያይዞ ትልቅ እገዛን ያደርጋል። ሌላው ከደም ግፊት ጋር ከልብ ህመም ጋር ከእንደዚህ አይነቶች ችግርም ጋር ተያይዞ የራሱ የሆነ ጠቀሜታ አለው። በተለይ ከፍተኛ የደም ግፊትን በከፍተኛ ሁኔታ ይከላከላል። ይሄ የደም ግፊታችሁን ስታስተካክሉ በተያያዥነት ልብ ላይ የሚደርሰውን ጫና ስለሆነ የምትቀንሱት ለልባችሁም ጤና ተስማሚ ነው ማለት ነው። አሁን ግፊታችሁ ከፍ በሚልበት ጊዜ ልብ ላይ ትልቅ ጫና ያሳድራል። ለልብ ለተለያዩ ህመሞች ያጋልጣል። ታዲያ ግፊታችሁን ስታስተካክሉ ተያይዞ ልባችሁም ጫና ስለሚቀንስለት ስራውን በአግባቡ እንዲሰራ ያደርጋልና ከዚህ ከደም ዝውውር ጋር ተያይዞ ከደም ግፊት ከልብ ጤና ጋር ተያይዞ የራሱ የሆነ እገዛ አለው። ሌላኛው ጠዋት ላይ በተለይ በባዶ ሆር ስትወስዱ ከዚህ ከአይምሮ ጤና ጋርም ተያይዞ ትልቅ እገዛ ይሰጣችኋል። ለምሳሌ ንቁ ሆናችሁ እንድትውሉ፣ ቀልጣፋ ሆናችሁ እንድትውሉ ውሏችሁ ላይ በጣም ኃይል ኖሯችሁ ይኸውን ሙሉ ቀን ሰውነታችሁ ድክምክም ብሎት ይሄ ስራ የመስራት እንደዚህ አይነት ሞራላችሁ ጠፍቶ ፍዝዝ ብላችሁ እንዳትውሉ ያደርጋል። በጣም ንቁ ቀልጣፋ፣ ውሏችሁ በጣም በኃይል በንቃት የተሞላ እንዲሆንም እንደዚሁ የማድረግ ስራን ይሰራልናል። ሌላ በዋናነት መናገር መፈልገው ደግሞ ከጉበት ጤና ጋርም ተያይዞ ያለውን ጠቀሜታ በዚሁ መናገር እፈልጋለሁ። በተለይ በተለይ የዚህ የአፕል አቼቶ ከጉበት ላይ መርዛማ ነገሮችን የማስወገድ አቅሙ እጅግ በጣም ከፍተኛ ነው። እንግዲህ ይሄ በተለይ በተለይ በአሁኑ ሰዓት ላይ የጉበት ህመም በጣም እየተስፋፋ መተዋል። ሄፓታይተስ፣ የጉበት ህመሞች፣ የጉበት ስብ እንደዚህ አይነት ነገሮች አሁን ላይ ከበፊቱ ባስ ብሎ ጨምሯል። እንደዚህ በተፈጥሯዊ መንገድ እነዚህን ችግሮች መከላከል ያስፈልጋል። በተለይ የአፕል አቼቶ ከጉበት ጋር ተያይዞ እጅግ በጣም ትልቅ እገዛን ያደርጋል ታዲያ እነዚህን ሁሉ ጠቀሜታ የሚሰጠንን የአፕላቼቶ በነገርኳችሁ መንገድ መጠቀም አለባችሁ። አንድ ብርጭቆ ውሃ ላይ አንድ ማንካ የአፕላቼቶ ጠዋት ላይ ጨምራችሁ መውሰድ፣ ቀስ እያላችሁ እየለመዳችሁ ስትሄዱ ሰውነታችሁ ላይ የምታዩቱን ለውጥ እያያችሁ ስትሄዱ ሁለት ማንካ ታደርጉታላችሁ ማለት ነው። በዚህ መንገድ ብትወስዱ እነዚህን ጥቅሞች ታገኛላችሁ። ዶክተር ዮናስ ነበርኩ። ይን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ